ወይኔ የፈራሁት ደግሞ ደሞ አንዷን ደግሞ የዱባይዋን ጉቡን ላመቶ ደግሞ እኔ ፍቅረኛ ነች በቃ ምናም ብሎ ደግሞ ሀይሚን እንዳሳብ በመጀመሪያ ቤተሰብ ልጁ በጣም ጎበዝ ነው። እውነት በጣም ገርሞኛል። እንደዚህ በአንድ ቀን ውስጥ እንደዚህ ቪዲዮ መስራት ከባድ ነው። ልጁ በቃ ለማድ የሆነ የነበረ ቪዲዮ ከዚህ በፊት የሚሰራ ነው የሚመስለው። በጣም ጎበዝ ነው። ቀልጠፍ ብሎ ኮስተር ብሎ ነው የሰራው። በጣም ነው ደስ የሚል ፕራንክ ነው፣ በጣም ያበደ ፕራንክ ነው። ይመቻችሁ። እውነት ልጁ በጣም ነው የሚያምረው። ቆንጅዬ ነው፣ የዱባይ ሸበላ ነው። ቡራዬ ተቀማው አልተቀማው፣ በዱባይ ሸበላ ተቀማው። እንዲህ ብሎ በጣም በጣም በጣም በጣም ነርቨስ ነው የሆነው ብሩኬ። በጣም የገረመኝ ነገር ወንድ ልጅ እንደዚህ ነው በቃ፣ ወንድ ልጅ አንበሳ ነው። እውነት ቡራ አንበሳን መጨረሻ ላይ አንጠልጥሎ ይዞ አትሌት። እኔም እንደዛ ነበር ያሰብኩት። ቡራ አንጠልጥለ ይዘይ እንዲ አንጠልጥ ላሀት ይዛሄድ እንጂ የምን እንትም ማለት ነው ምናምስል በሆዴ እያሰብኩት ቡራም አንጠለጠላታ የሚል በጣም ደስ ያለኝ አሪፍ ቪዲዮ ነው። በጣም ደስ የሚል አስተማሪ ቪዲዮ ነው። ያው ቡራ ተናደደ እንጂ አይ ነገር እንደማታረግ ያውቃል። እንዴ ነው አብሮ መቶ እኔ አልፈልግም። ከዚህ የትኛው ናምና ማን ናምና? እንዴ እሷ እኮ ዞር ካለችኮ ከብሩኬ ውጭ እኮ ምንም የምታውቀው ጉዳይ የለም። አንድና አንድ ብሩኬ ብቻ ነው። ምንም ቢል ብሩኬ ብቻ ነው። እና ብሩኬ ምን ያህል እንደሚወዳት ምን ያህል እንደሚያፈቅራት ምን ያህል ለእሷ ያለውን ፍቅር ነው እዚህ ጋር ያየ ነው። እግዚአብሔርን ነው ምላችሁ። ብሩቴ በጣም ይ የሚወዳታት በጣም ከሚገባው በላይ ነው የሚወዳት። ለሀብ በቃ ፊቱ ቀይ ፍም እስከሚመስል ድረስ ነው እንደዚህ። እውነት በጣም ይገርማል። ግን ደግሞ እኔ የፈራሁት ደግሞ አንዷን ደግሞ የዱባዋን ጉቡላ መቶ ደግሞ እኔ ፍቅረኛ የነች በቃ ምናምን ብሎ ደግሞ አይሚን እንዳያሳብድብን ነው የምፈራው። ወንድ ልጅ ቻይ ነው ግን ሴት ልጅ ለሴት ልጅ ደግሞ ከባድ ነው እና እንደዚያ ነገር ደግሞ እንዳይሰራ ቡሩኬ ያስፈራል። እና የመልስ ምቱ ደግሞ የቡሩኬ ከባድ እንዳይሆንባት ለሀይሚ ማለት ነው እና እኔ ምለው ማለት ነው አንድ ነገር ልንገራቸው ቤተሰብ ዱባይ ላይ ሆኖ ፕራንክ ብራንክ ባይሰራሩ ጥሩ ነገር ይመስለኛል። ያው እንደዚህ እያዩ አገርን እያዩ ቪዲዮ መስራት ባህር ስንት ቦታ የሚኬድበት ቦታ አለ። ዱባይ ስንት የሚያማምሩ ሞሎች አሉ። እዛ እዛ እየሄዱ እራሳቸውን እያዝናኑ ምግብ እየበሉ ምናምን ቢቀርጹ ምናምን አሪፍ ነው። ለምን ትውስታም ነው። ግን አሁን እዚህ ጋር ፕራንክ ምናምን ለእነሱም ጥሩ አደለም። ነርቨስ ነው፣ መናደዱ ምናምኑ ጥሩ አደለም። አሁን ትላንትና የብሩኬ አሪፍ ነው፣ የብሩኬ ፕራንክ አሪፍ ነው፣ የሀይሚዬም አሪፍ ነው። ግን ፕራንኩ ቀርቶ፣ ፕራንኩ ቀርቶባቸው በቃ ይሄዱና ይዩ ቦታዎችን እያዩ ቪዲዮ ቢያሳዩን እኛ ዱባይም አይትናት ለማናቆም ለኛም፣ ወጣ ወጣ እያላችሁ ቆንጆ ቆንጆ ቦታዎችን እየቀረጣችሁ ብታሳዩ ጥሩ ይመስልናል። ለምን ፕራንክ በጣም ይደብራል። እዛ እንደዚህ አይነት ቦታ ላይ እዚህ አገራችሁ ስመጡ ተደርሱበታላችሁ። ለፕራንኩ ለመሰለተው አሁን ደግሞ ነገ ደግሞ የመልስ ምት ለመመለስ ደግሞ ብሩክ ሌላ ነገር ደግሞ ያስባል። እንደዚህ ከምታስቡ እንደዚህ ከሚሆን እዛው ቪዲዮችሁን እየሰራችሁ ቆንጆ ቆንጆ ቦታ እየሄዳችሁ ለእኛም ማሳዩን እና እንደዚህ ነገር ላይ ባታ ተኩሩ ጥሩ ይመስለኛል። ይሄ የራሴ አስተያየት እየሰጠሁበት ነው። ብራንኩ ቢቀርና ጥሩ ነገር ሂዱ ይሁ ነው የምለው። ውዶቼ እኔ ደስ ብሎኛል። ልጁ በጣም ደስ የሚል ልጅ ነው። ቆንጆዬ ልጅ ነው፣ የሚያስቀናልን ነው። ብሩኬ መቅናትም ሲገባው ነው። ለምን ልጁ በጣም ደስ የሚል ልጅ ጀንታላ ነው። እኔ በጣም ተመችቶኛል። እግዚአብሔርን ነው የምላችሁ። ደስ የሚል ልጅ ነው። ረጋ ያለ ልጅ ነው። ብሩኬል በቃ መጨረሻ ላይ ብሩኬ ተያያዘ ሊደባደብ። ኧረ ፍቅር ኧረ ፎንቃ ቡራማ ሀይኛ ፎንቃ ነው የገባለት ከሀይሚ። እውነቴን ነው የምናገረው። ሀይሚ ራሱ እኮ ደንግጣለች እኮ። የኔ ደንጋጣ የኔ ደንጋጣ የኔ ቀጫጫ የእኔ ቆንጆ። ደግሞ እናንተ ዱባች ተስማማት ዛሬ ደግሞ ስታምር በቃ ግንጅ ምንጅ ብላ ቀንጅች ብላ የሆነች ስማርት የሆነች ልጅ ረብ መረ እግዚአብሔር እንደ ካይድ ይጠብቃችሁ። እውነት በጣም ነው የሚያምሩት ካፕሎች አለ። አልሰማችሁም? ካፕሎች ሁለት ካፕሎች አለ አይሚ እንዲያለች አምናለች። ካፕሎች ሲል ማለት ካፕል ናቸው፣ ምን ችግር አለ? በጣም ነው የምታምሩት፣ በጣም ነው የምታምሩት። ማርያም ምንም ምንም የወጣላችሁ ነገር የለም። አሁንም እግዚአብሔር ሁሉን ነገር ሀሳባችሁን አሳክታችሁ ደስ ብሏችሁ እንድትመለሱ ነው የምንፈልገው። ፕራንክ ደግሞ ከመጣ ደግሞ መጣላት ይመጣል፣ ጸብ ይመጣል። ለዚህ ምንድነው መስተካከል አለበት ይሄ ነገር ነው የምለው ቤተሰብዬ። ያኛ ማስተያየት መስጠት ስላለብን ነው ስለምንወዳቸው፣ ስለምናከብራቸው አስተያየት መስጠት አለብን። ልጁ ሹፌራቸው ነው ተተዋውቀውት። እኔ እንጃ እንደ ወንድም በቃ በጣም ድሮ እንደሚግባቡ ሰዎች ነው ማርያምን የሆኑት። በጣም ይገርማል። እንደዚህ አይነት ሰዎችም አሉ ማለት ነው። ጥሩ ሰው ነው የገጠማቸው እንጂ አንዳንዶች እኮ ያው ዱባይ ላይ ለነገሩ እንደዚህ እንትን የለም ብቻ ራሳችሁን ጠብቃችሁ እንደዚህ አይነት ፕራንክ አታድርጉ ከዚህ በኋላ በጣም የገረመኝና ያስደሰተኝ ነገር የብሩኬ ነገር አታስደፍርኝ አለ አታስደፍርኝ እውነቱን ነው አታስደፍርኝ ታይ ደግሞ እንዲህ ያለ ሌላ ነው ምንድነው ያለው ማንም እየመጣ ወድሻለ ወድሻለ ይላል እንዴ? ማንኛውም ሰው እየመጣ ወድሻለ ወድሻለ ይላል እንዴ? ምንድነው? እንዴ ነው ጠርጡኝ ማለት እኮ ነኝ፣ ወንድ እኮ ነኝ። ምንድነው የማየ ማንም እየመጣ ወድሻለ ወድሻለ የሚለው ምናምን ሲል በጣም ነው ያሳቀኝ። ብሩኬ ማለት ነው። እና በጣም ይገርማል። ብሩኬ በእንደዚህ አይነት ነገር አንተ ካልቻልክ፣ ማትችል ከሆነ ሰው እንዲለካ እንኳን እኮ እድል አልሰጠው። በጣም የሚገርማችሁ ነገር እንደዛ ካሰብክ ቡራዬ ለምንድን ነው ያችን ነገር ሸብ አድርገህ አትገላገልም ማንም ሰው እንድ እንዳይነካክ ሸብ አድርግላት ብለን ነኩስን ተናገርነኛም። ያ ውስቲ እግዚአብሔር ካለ ሸብ ሊያረግላት ይችላል። ይሄ ቅናት መንፈስ ካለ ሀይም፣ ይህ እንደዚህ እያደረገች ማስቀናት አለባት። ቶሎ ቶሎ እንዲፋጥን ሁሉ ነገር እውነቴን ነው የምናገረው። በቃ ተሰብስባችሁ አብራችሁ ዱቅ እንድትሉም ቀለበቷን ዘጭ አርግላት እና ከዛ በኋላ አይ ማናንተ ማነህ ፍቅረኛ ለመናገር መብት ይሰጠክ እያልክ በኮንፊደንስ ትናገራለህ ማለት ነው። በተረፈ ቤተሰብዬም ደስ ብሎኛል። በጣም አሪፍ ቪዲዮ ነው። ይመቻችሁ። እኔ ተመችቶኛል። አይ ላቪ ሶማቼ ቪዲዮ ከተመታችሁ ላይክ ላይክ አድርጉ። ኢትዮጵያ ላይ ማብራት የለም። ዛሬ ኃይለኛ ዝናብ ዘንቧል። ያስፈራ ነበር። ንፋስ ራሱ በጣም ነበረ። በሉ ደህና እደሩልኝ እኔ ፍቅሮቼ።